ሶስት ቀን አራት ቀን ሲቀረው እኔ ወደ ስራ ኦኬ፣ ራጊዋን እንዳትሉኝ ብቻ ኦኬ። እና ወደ ስራ እየሄድኩ ነው እላችኋለሁ። አላህ ሰላም ያደርሰኝ። እንግዲህ ያው የሚሄድበት ላሳያችሁ፣ ላስጎበኛችሁ። መኪናዬ በደንብ እየነዳኋት ነው። ሰው አግኝት ፈልጉ ነው እላችኋለሁ ነው ሲባል ስራው ማለት ነው። ጓሯችን መስሎ የነበር እኔ ሰፊ መሆኑ ከታወቁኝ ሆ ማሻአላህ ተባረካለሁ። እና ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አብራታችሁ ልጆች እሺ። ብዙም ለመቅረጥ አይመችምና ብቻ ያስጎበኛችኋለሁ እስከሚሄድ ድረስ ማለት ነው ራሱ እዛ ላሳያችሁ ማለት ነው። ያው ባቡሩ እየሄደ ነው፣ እየሄደ ነው። ባቡር ማለት ነው እንደ ባስ ነው የሚጓዘው፣ ግን ባቡር ባቡር ተብሎ ነው። ወንድም ላይ ታላየውም የአረፋ ምን ነው? የለም የለም። በስልክ ነው። ሄሎ እየቀረጥኩ ነው።